ፀናት ኪራ ከሀሴት ጋር በመግባባቱ የተነሳ ቅናት ውስጥ ገባች። አላማዋንም ሁለት መንገድ ላይ ሆናለች። አንድ፣ ይህን አላማ እስከ መጨረሻው ልግፋበት፣ የተ አደራ የተሰጠሁትን መንገድ ተጠቅሜ እስከ መጨረሻው ልዝለቅ፣ አለበለዚያ ኪራን ለራሴ ላድርግ። እንግዲህ የተባልኩትን ነገር ተች ኪራ ለራሴ ላድርግ ወይም ደግሞ ልመለስ ወደ ኪራ እያለች ሁለት መሀል ሆናለች። ምክንያቱም አንድ ጊዜ ይህን ነገር ካለፋት ወይም ደግሞ ኪራ ከሌላ ከሀሴት ጋር መግባባት ከጀመረ እና ህይወቱ ወደዛ ከኪራ ጋር ጭራሽ ተስፋ ተቆረጠ ለእሷ ህይወቷ በጣም አደጋ ነው። በጣም ተጻጸታለች። አንደኛ እሱ በሚያቅላ ነገር ነግር በሆን የሚባል ነገር አለ። ያው ወንዶች ደግሞ አንድ ጊዜ ያንን ነገር ይታገሳሉ ይታገሳሉ። ሁለተኛው ወደ ሌላ ህይወት ተገቡ። ያው እነሱ ደግሞ ያው በጊዜ ያገኙትን ነገር ስለሆነ ብቻ ጽናት በዚህ መልኩ እውነት ከምቀጥል ከሆነ በጣም ትጎዳለች ማለት ነው። እንደገና ደግሞ የሀሴት እንግዲህ ሀሴትን ትምህርቷን በምትማርበት ጊዜ መጣም በጣም መጥፎ ጠባሳ የህይወት ታሪኳን እንግዲህ ያጋጠማትን ልጅ ጓደኛ ብሎ ቀርቦ ከምትምህርቷ እስከምታቋርጥ ያደረሳት እና በጣም መጥፎ አሳፋሪ ድርጊት የበደላትን ልጅ እንግዲህ ታሪክ ነግረው ነበር ተኪራ እሱም እንግዲህ ያጓደኛዋ ተኪራ ጓደኛ ሆነው ተገኝቷል ማለት ነው አሰላሙ አለይኩም ወራቱላሂ ወበረካቱ ድንኝ ከበራችሁ ሰዎች እንዴት ናቸው ከኔ ጋር ሁሉ ሰላም አልহামዱሊላህ ረቢል አለሚን በየለችሁበት ሰላማችሁን አላህ ይዘላችሁ ሰብስክራይብ ላይክ ሼር ያደርጋችሁ ለቻናሉ ዲስኮናችሁ ሰብስክራይብ ያደርጋችሁ እንግዲህ ቤተሰቡን ወላለሁኝ እንግዲህ ፀናትም እንግዲህ የኪራ አባት ቃል አስገብተዋታል። ከሀሴት ጋር አግባብታ እንዲያገባና ኑሮ እንዲዝ አድርጊ ተብላለች። እሷም ደግሞ ይህንን አደራ ለመወጣት ጀምረዋለች ማለት ነው። ያው እንግዲህ ይህን ነገር እሷና እሷ ብቻ ናቸው የሚያውቁት ይሄን የምትፈጠር ነገር ኪራ ምንም ሊያውቅ አልቻለም።

ይህን ነገር የነገረችው እንግዲህ ለምሩ ነግራት አለች። ምሩ ደግሞ ቃል ያስገብታ ለኪራ እንዳትናገር ማለት ነው። ው አስቸጋሪ ነው እንግዲህ። ጓደኛውም እየደወለችላት ነበር፣ ያጹ ነው ማለት ነው። ከተመለሽ እና ወደ ኪራ ተመለሽ፣ ጊዜው ገና ነው። ነገር ግን በኑሮ ብዛት ደግሞ ሀሴት እና ኪራ ይግባባሉ፣ ያን ጊዜ ትጎጆች እያለች ነበር ጽናት ያው ለመመለስ ፍላጎት አላት ወደ ኪራ። ነገር ግን ደግሞ አባቱ ቃል ያስገባትን ነገር ለመፈጸም ትፈልጋለች። ሁለተኛ አባቷ እንግዲህ ትምህርት እንደምትማር ነው እንጂ የሚያውቁ ስለ ስራ እንደምትሰራ ትምህርቱን መቆረጡ ነው አያውቁም። ሁለተኛ አባቷ ጋር ገጠር እንግዲህ ባል አግቢ ስትባል እምቢ ብላ የመጣችው ትምህርቷ ልትማር እና ህይወቷ ልቀይር እንደሆነ ነበር እና እዚህ ባል ሲያገባ እንዴት ነው አባቴንስ አንገት ማስደፋው? እሱ እየተማረች ነው ነው ብሎ የሚያስበው እዛ እንደገና ግብ የታበየን ብዬ አሁን እንደገና እዛ ገባ እንዴት ነው አባቴን የማየው? እያለች ተጨነቃለች። ሁለተኛ ደግሞ ኪራን ተወዷለች። ኪራንን ማጣት አትፈልግም። ፀናት ላይ የተደራረበው መከራ በጣም ከባድ ነው። ግን አንዳንድ ጊዜ ምርጫ ስንመርጥ እኛን የማይጎዳው መሆን አለበት። ምክንያቱም እኛን የማይጎዳ ስለ ራሳችን ህይወት መጠበቅ አለብን። የራሳችን ህይወት አደጋ ላይ ጥለን ስለ ሰው ደስታ ማሰብ ትንሽ ከባድ ነው። ከጀመሪያ ስለ ራሳችን ማንኛውም ሰው ስራ ራሱ ሰው ነው የሚያስበው። የምንኖረውም ስለ ራሳችን ነው። ስለዚህ የራሷን እንግዲህ ደስታ ነጥቃ ለሰው ከባድ ነው። እሷ ደግሞ ምን ምን አይነት ሁለተኛ ብዙ መጽሐፍ የከፈለችበት ነው። ብቻ ከባድ ነው እንግዲህ ደግሞ የ የሀሴት ጓደኛ ከኬራ ጓደኛ ጋር ሆኖ ተገኝቷ አለ ኬራም እንግዲህ ጓደኛ ነው። ወደዚ ትንሽ ማረፍ ይፈልጋል ብሏት እንግዲህ መጥቷል ማለት ነው። ሲመጣ በጣም ነበር የተደነጋገጡት ማለት ነው። ትታዋወቃላችሁ እንደ ተባባሉ ና ሆሜም ነበር እንግዲህ አናውቅም የተባባሉ። ከዚያ በኋላ ነገር ግን ጓደኛዋ እንደሆነ ኪራም ተረርቷ። እሷም ድንገጣሽ ማለት ነው ወደ መኝታ ክላስ ገብታ እንግዲህ ህይወቴን እንደዛ አድርጎ አባቴ ጋር ጣልቶኝ ትምህርቴ እስከማቋረጥ ደረጃ ደርሶኝ አሁንም ተከትሎ የመጣ ህይወቴ ለበጠበጥ አሁንማ እንግዲህ ማሳየት አለብኝ ጠንካራ ሆኔ እሱን እያለች፣ ሀሴት ብቻዋን ስታዋጋ ደግሞ ኪራ ምን ሆነሽ ነው ብቻሽ የምታወሪው እያላት ነበር። እሷም ደግሞ ያው እየሸዋወደችው ነበር። እንዲሁም ደግሞ የሆድ ሆዷል ሰዎች ምን ያከ ወደ ህይወታችን ገብተው ተጉሜ እንደሚጎዱ እና በኪራ ላይ እየደረሰውን ነገር እሷም ላይ እየደረሰውን ነገር እያወራችው እየተማመኑ ነበር ማለት ነው። እንግዲህ በህይወታቸው በራስ በሁሉም ህይወት ውስጥ ይችም ጽናትን በእሱ ህይወት ውስጥ አለች ው ምክንያት ስለከዳችው እሷም ደግሞ ያለች ስለበደላት እየተወያዩ ነበር ማለት ነው። እንግዲህ እዚህ ጋ ጽናት ው ሰላምና ማናት እቺ ሀሴት እና ኪራ እየተግባቡ መጥተዋል እየተባባሉ ምሩጋ ሲዋሩ ሀሴት ብቅ ብላ ምንድን ነው ስሜን ስታነሱ? ስትላቸው አይ ኪራንና ሀሴት እኮ እየተዋወቁ ነው እየተግባቡ ነው ስንል ነው ስትል እንዳትጎጁ ተንከባከቢው እንዳትረቂ እያለችን ነበር ጽናም ማለት ነው እዚያ እንግዲህ ያው

ያ ሁለም እንደዛ እንዳደረገ አጸያፊ ነገር እንደሰራት ሁሉ ነገር እየነገረችው ነበር፣ ግን ሊያምንላትና ይቅርታም ሊላት አልቻለም። እንደውም ወደ ሌላ እሷን ለመናገር ሲፈልግ እንግዲህ አስፈራርተው ተለያየች ማለት ነው። እንግዲህ ከም በኋላ እናንተ የለይልናለ መጥፎ ነገር ወደ ምን እናስ የምታስብ ከሆነ እያለችው ነበር። እሱም ደግሞ እንደዛማ ከፈለሽ እንግዲህ እኔ መቃጠላለሁ ተባለ ተፈው ተፎካክረው እንግዲህ እልህ ተጋብተው ሀሴት ከጓደኛ ጋር ተለያየች ማለት ነው። እኔ ግን እንደሚመስለኝ አሁን ላይ ኬራ ጓደኛው ጋር እንደዚህ ጋብ ከሆነ ሀሴትን ያጠምዳት ብዬ ያስባለሁ። ምክንያቱም ሀሴት ወደ ኬራ እንድትቀርብ አያረጋትም ጓደኛው። ምክንያቱም ኬራ ደግሞ ጓደኛው ነው ገብቷቸዋል። እና ሀሴትና ጓደኛው ሀሴትና ጓደኛውን እና ናሆሜና ኪራ ያግባባቸዋል ብዬ ያጠራጥራሉ። ያን ጊዜ ደግሞ ኪራና እና ጽናት ይቀጥላሉ። እንግዲህ ናሆሜና ሌሎቹ እዚያን ቤት የሚመላለስ ከሆነ እንግዲህ ሄኖክ ማለት ነው፣ የሀሴት ጓደኛ ያስታረቋቸውና ይታረቃሉ ባይ ነኝ ማለት ነውና ሀሴት እና ኪራ ተወንድምነት የበለጠ ለዚህ ግንኙነት ይኖራቸው ብዬ አልጠረጠርም። ቀጣውን ደግሞ እንጠብቃለን። ጽና ብቻ ጽናት ውስጥ ከባድ ፈተና ውስጥ ነን። ሰብስክራይብ ያደረጋችው ቤተሰብ ሁኑ፣ ውድ ቤተሰቦች